ኦኬይ፣ እንዴት ናችሁ? ሁሉ ሰላም ነው ወይ? ሁሉ አማን ነው? ምናልባት ይሄ ጉዳይ ግራ ለገባችሁ ሰዎች ምንድን ነው? ምን ተፈጥሮ ነው? ዘወትር በዚህ ሰዓት የፖለቲካ ውይይት የምናደምጥበት የምንወያይበት ቤት ነው። በመጀመሪያ ደረጃ የፖለቲካ ውይይት ለማድመጥ መታችው ማህበራዊ ጉዳይ ላይ እኒለጣ አድኳችሁ አድማጭ ተመልካቾቻችን ከልብ ከልብ ይቅርታ እጠይቃለሁ። ግን ማህበራዊ ጉዳይ ኢቲቪ ኢቲቪ ፖለቲካ ብቻ ዜና ስሩ ወይም ደግሞ ዋልታ ወይ ሌሎች ሚዲያዎች የሃይማኖት ብቻ ስሩ አይባልም። ይሄ ሚዲያ ነው፣ በነገራችን ላይ ይሄ ሚዲያ ነው፣ የተመዘገበ ሚዲያ ነው። ሚዲያ ከሆነ ሁሉንም ራሱን በቻለ መንገድ ፍቅር ሲዝም፣ ቆይ አንዴ፣ አንዴ፣ ሁለት ደቂቃ ጠብቀኝ። ፍቅር ሲዝም፣ ቆይ አንዴ በተቻለ መጠን ለማስተናገድ ሙከራ አድርጋለሁ። እንደኔ ያለ ሰው ደግሞ እኔ በሙያዊ ካላገዝኳችሁ በተለይ እንደዚህ አይነት ነገሮች ላይ ታዲያ እንዴት ነው የምትሆኑት? አያለው። ማህበራዊ ጉዳይ ሰዎች ይበደላሉ፣ የምትወያዩበት የለም። ፍርደ ገምድል ነው። ነገሮች ወደ ብሔር ሄዳሉ፣ ስድድብ ነው። ከቻሉኩኝ እኔ አንዳንድ ሁሉም ነገር ላይ ዘው ብዬ አልገባም። አንዳንዱን አያለው። ምን ማድረግ እንዳለብኝ አውቃለሁ። አይቼ በተቻለ መጠን መድረክ ለመስጠት ሙከራ አድርጋለሁ። እንደዛም ሆኖ አይስክሬም ነጋዴ ካልሆናችሁ በስተቀር በሁሉም አትወድዱ። አንዳንዱ ያኩርፋል፣ አንዳንዱ ይደሰታል። አይዶን ነው። እኔ የሚጠበቅብኝን የራሴን መርህ ነው የምከተለው። እኔ የራሴ ፕሪንስፕል አለኝ፣ በፕሪንስፕል ነው። ፕሪንስፕል እንዲጣስ አልፈልግም። ፖለቲካም ስናወያይ ሕዝብን በተለይ ብሔር ብሔረሰቦችን በመፍራትና በመንቀጥቀጥ እናከብራለን። የምታውቁት ነው። ለእናንተ መድገም አይጠበቅብኝም። ግለሰቦች እንኳን ሲመጡ ግለሰቦች አይዘለፉም፣ አይሰደቡም። ተከባብረን እናወራለን። ይሄ ቢያንስ ትውልድ ሕፃናቶች መማር አለባቸው። ይሄ በስድድብ በቲፎዞ ግማሽ የሆነ ነገር እየተሸጎጠል ከዛ የተበደሉ ሰዎች እንትናቸው ወይም የሆነ ቲፎዞ ያላቸው ሰዎች አፕራንድ ያላቸው ሰዎች እንደዛ አመልማለጉሜ የጨፈሩ የሚኖሩበት መሆን የለበትም። እስካለን ድረስ የሆነ አሻራ ጥለን ማለፍ ካለብን በሚል ነው። የተምርና የፍራውል ጉዳይ ከዚህ የጀመረ ነው። ሙሉንም እንደምታዩት ነው። ይሄ በጓሮ ወይ በየጉራንጉሩ ተነጋግረን ያመጣ ነው አይደለም። ስናወራ እዚህ ስቴጅ ላይ መጡ ሁለቱ እንካ ሰላምታው ውስጥ ገቡ። ይሄን ጉዳይ ኦልሞስት ሁለት ዓመት ከምናምን ይሆነዋል። ተምርና ፍራውል ያልተጨቃጨቁበት ቦታ የለም። ተምር እኔ ፍራውል እኔ ጋር ፉል ሞዴሬተር ነው ያለው ሞዴሬተር ነው። ተምር በመጣች ቁጥር ብሎክ ያደርጋታል። በሆነ ጉዳይ ልናወራ ስንል ያወርዳታል። ሀቅ ነው። ታቋለች። ከሁለት ዓመት በላይ ሲንከባለል የቆየ ጉዳይ ነው። በመጨረሻ ላይ ግን እዚህ ጋር የደረስነው በእርዳታ ጉዳይ ለማውራት በተቀመጥንበት ፍራውልም ተምር መጣች። ተከባብራችሁ አውሩ፣ እንዳትዘላለፉ ስርዓት አርጎ አልኳቸው። ከዛ አንድ ሁለት አንድ ሁለት ሲባባሉ ለምን ቃቃችን ለምን አያወጣም ለምን ቀጠሯ? እንደውም ከፍራውል ከራሱ ነው የመጣው ከራሱ ከፍራውን ላይ መጣ። የጥያቄ መድረክ ሰምታችኋል። ከኔ ጋር ያላችሁ መድረክ ይዘጋጅልን እና እኔ ለአንዴና ለመጨረሻ ጊዜ ይህን ነገር እንቋጨው አለ። እሱ የ167 ዶላር ኬዝ ነው። ምን እሷ ምንም ዶኩመንቶቼን አመጣለሁ አለች። እሷ የገዛችበትን ቼኳን፣ ገንዘብ ያስገባችበትን እያንዳንዱ ነገር ላከችልኝ። እሱ እስከ መጨረሻ ሰዓት ድረስ አላከም። መጨረሻ ላይ ስክሪን ሻቶች ላከልኝ ከራሳቸው የመጣ ነው የህግ ጉዳይ አለ። ግን ሞሮፍ ይሄ ጉዳይ የሞራል ጉዳይ ነው። የሞራል ጉዳይ ማለት ግራ ቀኙን አይታቸው። አንተም ተው አንችምታው በመባባል የተበደለ የሚካስበት በዳይ ደግሞ ካለ ተው የሚባልበት ነው እንጂ አሁን ነገር እየሆነ ሊቁ መጀመሪያ አውቀዋለሁ። ከዛሬ ሁለት ዓመት በፊት ማውቀው ነገር ነው። በዚህ አውድ ነው የተገናኘ ነው። ከዛ በኋላ አስቀድሜ የነገርኳቸው ይሄን ጉዳይ ሲይዝላችሁ ጉዳዩ የ67 ዶላር ኬዝ ነው እዚህ ተቀምጬ ለማወያየት በሰዓት ትከፍለኛል አልኳቸው። የሀላል ነው የተናገርኩት በሰዓት ለምቀመጥበት ዋጋ ተምኝ ነው እንጂ እኔ እናንተን የወሬ እንትን ለማድመጥ አይደለም። እኔ የከፈትኩት አረቂ ቤት ጠጅ ቤት አይደለም ብያቸዋሉ። ኦኬ ለሰዓት ምናያል ካስከፍላቸዋሉ ተከፍላለ ለሰዓት ብያዋሉ። ኧረ ትራንስፈር አደርጋለሁ ለሰዓት ከፍላለሁ ለተቀመጥክበት። እኔ ይሄ ብራይብ አይደለም ለምቀመጥበት ለሰዓቴ በሰዓቴ ለምቀመጥበት፣ አራት ሰዓት ከተቀመጥኩኝ በሰዓት ስንት ተመንክ ካላችሁኝ እንደምታገኝ አምስት መቶ ዶላር በሰዓት አራት ሰዓት ከተቀመጥኩኝ አንድ ሺህ ዶላር ብያቸው ነው አንድ ሺህ ዶላር ሁለት ከተቀመጠን ነው። ኬዝ ነዋ። ተከፍላለ አልኩ ተከፍላለ። ሰው ትራንስፈር ከፍላለሁ። ይሄ አይደለም አልኳቸው። ኦ ይሄ ለምቀመጥበት ለሰዓት የምትከፍሉኝ። ከዛ በኋላ ውሳኔ ሲሰጥ ደግሞ እንዳታኮርፉ አልኳቸው። እዛ ጊዜ እንኳን እንደው ዝም ብዬን ያልኳቸው ግን በቃ ስንጥ ጀመርን። ይሄ ማህበረሰብ እንደዚህ ካልነገራችሁት ብዙ ጊዜ አይረዳቸው። ከዛ በኋላ ሰማን፣ ግራቀኙን አየን፣ ጥያቄ ጠየኩኝ። አንድ አንተ ያቀረብከው ዶክመንት ቼክ አድርጌ ቢኮዝ ባህሪ ትራማታይዝ ያደርጋል። በቃ አንተ ባህሪ አልኳችሁ ከሆኔ ሁን አም ሶሪ መጽሐፍ ቅዱስ እኔ ማቴዎስ ወንጌል እኔ ስክሪንሻት አድርገህ ብትልክልኝ አክቹዋሊ መጽሐፍ ማቴዎስ ወንጌል የጠቀስክልኝ አለው የቤቼ ካደርጋለሁ በቃ አም ሶሪ ከኤክስፒሪንስ ነው የምናገረው። ከማቴዎስ ወንጌል ጥቅስ 3፡16 ብለህ ብትልክልኝ ለምሳሌ አሁን ይሄ ባህሬ ለራጁ የለም ወይ ለሌሎቻቸው የለም ለራጁ ጥቅስ ቢልክልኝ አምኗዋለ ወይም ደግሞ ራጁን በእንደዚ አይነት ነገር አላቀሙ ግን ሲሆን፣ እኔ መነጽር ኔ ምክንያቱም በጣም ብዙ ነገሮችን ስለማቅመል ነው። ኢንቮይስ ነው ብሎ ስለላከልኝ ኢንቮይስ ነው ብዬ ጥያቄ አልጠይቅ። እንደም ያቀረብከው ፎርጅድ ነው አላልኩም፣ ፌክ ነው አላልኩም። እዚህ ጋር ለመንቶች ይላል ይሄ ነገር እንዴት ነው አልኩት። ነው ነው እና ስላ ያሳየው ሁሉ ተ አንዳንዱ ደግሞ ይገባል፣ ኢንቮይስ አውቃለሁ፣ ትክክለኛ ኢንቮይስ ነው ይላል። አንዳንዱ ደግሞ ይገባል፣ ትክክለኛ ኢንቮይስ ነው ትክክለኛ ኢንቮይስ ሲሰራ እንዲህ ነው ማለት እና ኢንቮይስ ኦርጂናል ነው ማለት ይለያያል። እንዴት ነው አማርኛ ምንግባ? አንዳንዱ ይገባል፣ ኢንቮይስ እንዲህ ነው የሚሰራው ትክክል ነው ይላል። ኦኬ ትክክል ነው፣ ኢንቮይስ ትክክል ነው አንድ ነገር ነው። አሰራሩ ትክክል ሊሆን ይችላል። ኢንቮይሱ በሰው እጅ የተሰራ ነው ወይስ ትክክለኛ ከማርቲን ቴለር የወጣ ነው ብሎ ደግሞ መጠየቅ ሌላ ነገር ነው። ገብቶቿን አማርኛ የገብቶቿን ብዙዎቹ እኮ አማርኛ አልገባቸውም። አንዳንዱ ስለ ነፃ ማርኬት ስለ አዳም ስሚስ ቲዮሪ ሊነግረኝ ይፈልጋል። የነፃ ማርኬት ኢኮኖሚ ነው ምንድነው የምታወራው? ያለንበት ሀገር እኮ አሜሪካ ነው። በመቶ ብር ገዝቶ በአንድ ሺህ ብር መሸጥ ይችላል ይሎኛል። ማይ ፍሬንድ እሱን የማይጠፋኝ እሱ አይደለም። ግን ፖይንቱ ምንድነው? ፊራኦልን የሚናገረውን ንግግርና ቴምር ቴምርን ብዙ ጥያቄ ጠይቄያታለሁ ብዙ ጥያቄ ቴምርን ጠይቄያታለሁ እሺ አልጠይቅ ታዲያ ካልጠየቁኝ እኔ ምንድን ነኝ ታዲያ ኔ ለወሬ ሱሴ ነው እዚህ የተቀመጥኩት ማለት ነው ለወሬ ሱሴ ነው ለምን አልጠይቅ ለምን አትጠይቀው ዘንድ ቤቱን ከከፈተ በኋላ ያደረገውና የሰማሁት ነገር ነው የረበሸኝ የደበረኝ። ፊራኦል እየተደዋወለ ከኔ ጋር የሚያወራ ሰው ነው። ፊራኦል እግዚአብሔር ምስክር ነው፣ በሀያ ደቂቃ ከባባድ ሁለት ውሸቶች የሚዋሽ ሰው ነው። በሀያ ደቂቃ ውስጥ በደንብ ከሰማችሁት አምስት ስድስት ውሸቶች ይዋሻል፣ በሀያ ደቂቃ ውስጥ ላይቭ ልገባ ነው። በሃደቃ ውስጥ በላይቭ ልገባ ነው፣ ተዘጋጅ አልኩህ። ሰውዬው አልጋ ላይ ቁጭ ብያለሁ ሬዲ ነኝ ያለው ሰውዬው ወዲያው ከአምስት ደቂቃ በኋላ ፕሌን ውስጥ የሌላቸው ይችላል። ለዛ ነው የተናደድኩት። ለዛ ነው ይሄን ሁሉ ከቻልኩ፣ ይሄን ሁሉ ከሰማሁ፣ ይሄን ሁሉ እያወቅኩኝ እንደገና ላይቭ ገብቶ ዲስሪስፔክት ያደረገበት መንገድ አናደደኝ። እሱን ያናደደኝ ሰዎችን መናቅ፣ አትመጥኑኝ አትመጥኑኝ አታተኛ እዚህ ዚህ እንዴት ይባላል? አይባልም ነውር ነው። ሁላችንም ሁላ ሁሉም ሰው ኢትዮጵያ ያለ ከሀገር ውጭ ያለ በራሱ ተጋጥጦ ነው ሕይወቱ የሚኖረው።